ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች፣ እንዴት ናቸው? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። ከብዙ ቆይታ በኋላ ትምድ ሸምጥቻለ ውድ የቻናሌ ቤተሰቦች፣ ዛሬ ደግሞ የማሳያችሁ ደስ የሚል አይምሮ የሚያዝናና ቦታ ነው። እናንተ ደግሞ ይህን ቪዲዮ ሲጀምሩ ከወደዳችሁት ሼር ላይክ እያደረጋችሁ አበረታቱኝ። ውድ ቤተሰቦች እንግዲህ የጻና ሀይ ደስ የሚል ቆይታ ነበረ። እንግዲህ አልገርገፍቼ ነበር። እግዚአብሔር ይመስገን፣ ከሁለት ወር በኋላ ደግሞ ተመልሼ ወደ ስደት መጥቻለሁ እና ሁላችሁም እንዴት ናችሁልኝ? አለን ይመስገን። ሼር ላይክ እያረጋችሁ አበረታቱኝ። እዚህ ጋር ደግሞ አባይ ነው። አባይ በጣም ደስ ይላል። ለምለሙ አረንጓዴው ሀገራችን በጣም ደስ የሚል አይምሮ የሚያዝናና ነበር። ወደርቶር ደስ የሚል ቆይታ ነበር ያሳለፉት፣ በሀገሬ እዚህ ጋር ደግሞ ወርቅ እሸት ሄደን እየመጣንን። እንግዲህ ይህ መንገድ አርባ አምስት ደቂቃ ነው በእግር የሚያስሄደው። በጣም ደስ የሚል የበረከት ቦታ፣ ድካም የለም ምን የለም ደስ የሚል ነበር። እግዚአብሔር ይመስገን። እናንተ እንግዲህ ሁላችሁን የሃሳባችሁን ፈጽሞ ፈጣሪ በሰላም ለሀገራችሁ ያብቃችሁ እያልኩኝ ይቀጥላለሁ ማለት ነው። በተለያየ ቪዲዮ ተመልሼ ይመጣለሁ። ከእናንተ የሚጠበቀው ሸላይክ ማበረታታት ነው። እንግዲህ እዚህ ጋር ጓደኛዬ የእኔን ዕቃ ነው ይሄን ሁሉ ተሸክማ እየሸኘችን ነው ማለት ነው። እሷ ለምደዋለች፣ ምንም አይመስላትም እና ከዚህ እዚህ ሄደን ጭሳባይ እንደርሳለን ማለት ነው። በእውነት በጣም ደስ ብሎ የወጣሁት ተመልሼ፣ ያው ቀኗ ደግሞ አጠረች ሁለት ወር በጣም ምንም ሳይመስል ነው እናነቀ ነው የሚደርሰው። ያ ከብቶቹ አሉ እና ይህን ይመስላል ጉዞ ማለት ነው። እኔ ደግሞ ከኋላ ኋላ ነኝ፣ ያሉት ደክሞ ገቢና ስሬ እንደዚህ እየተጓዝን ነው። በጣም ደስ ይል ነበር። አንዳንድ ነገሮች ወደ ሀገራችን ስንገባ ምን እንደሚያስፈልገን ምን ለራሳችን ጊዜ መስጠት እንዳለብን ሁላችንም ሳንሄድ ማወቅ አለብን እና ሀገራችን ስንገባ ከሀገራችን ከወጣን ብዙ ቆይተን አላጅር ይቀያየራል። እና ይሄ ስንሄድ በቃ ሁሉ ነገር እንድጠብቅ ነው አይደለም። ለራሳችን ራሱ በጣም ነው ሀገሩ እስከምንለምደው አጅሩ ምን ምግቡ ምኑ ምግቡ እንኳን በቃ ሁሉ ነገር ነው፣ ቀየርየርየር የሚሄድባቸው ማለት ነው። እና እዚህ ጋር አባይ እየወረደ ነው። ዝናብ ነበረ ያን ሰሞን ያውን ይሄ ቁጥ እንደምታውቁት አባይ ድልድይ ጋ ደርሰናል። በክረምት ወቅት ነበረ፣ ብርድ አለ፣ ዝናብ አለ። የሳውዲ ሙቀት ለሚጅዛ ሲሄድ በቃ

ጉዞ መዟራችን ከፍተን በቃ ምንም አይመስለን መንገዱ ማለት ነው። ምንም ሳይመስለን ደረስን። ወይም ደግሞ ከፊት ቀደም እየዳኩን ከመወጣ ዳገት ዳገት ትንሽ ሜዳ ሲሆን ደግሞ ሮጣሉ ሸክን በጣም በጣም ደስ ሲልደር ምንችን እየ የውላችሁ ሚዳቅቶኛል

እያችሁ ደስ ሲል ቦታ ምናምን አይምሯችሁን ያረካል። ሀይሎቹ ከገባ ሰው ከገባ ይመጣልኛ ወደዛ እንሄዳለን። ተጨናው ምናምን አያችሁ እያለ ሄዳገት እንጃ በደሄ ላጣፍ ደግሞ ማለት ነው ሽፍን ጫማ አጥቃችሁ በቃ መሄድ አትችሉም። የመጀመሪያው ጊዜ ሽፍን ጫማ ነበር ያጣላኩ ሲኒከር እንደ ልራመድ ግን አሁን ስመጣ ቃለ ላይ ማለት ነው ጫማ ሸበጥ ስለለበስኩኝ ይቀላችኋል። እና እንግዲህ ከትንሽ ደቂቃ በኋላ ዳገቱን እንትኑን እንወጣና ወደ ሜዳ እንገባለን ማለት ነው። ከዛ ወደችን ከተሻገርን አስባልት ነው። ከዛ አስባልት እንገባለን። ሶስት ደቂቃ ማስሄድ መናኸሪያ ድረስ ማለት ነው። እዚህ ጋ መውጣት አቃተኝ። ደረስን፣ ወጣን። በቃ ዳገቱን፣ ቁልቁለቱን፣ ድንጋውን ሁሉን ወጣን። አሁን ወደ ሜዳሊያ ወጣን። ከዚህን በኋላ በቃ አስፋልት አለ። እነዚህ ደግሞ ሰው ጠበል እዛ ጋ እዚህ ቦታ ነው ተሰባስቦ አንድ ላይ ይህኔ እግር ጉዞ አብረው ነው የሚሄዱት ማለት ነው። ወደዚያ ሲሄዱ እዚ ጋ የምትቀበሏቸዋል። ስንመጣ በዛ ይሸኙናል እና በጣም ደስ የሚል ስርአት ያለው አይምሮ የሚያረካ በጣም ደስ የሚል ነበር። እግዚአብሔር ይመስገን። እዚጋ ደግሞ በቆሎ ምናምን። እዚጋ ደግሞ ጣና መጣው ባህር ዳር መጥቼ በረሬ ፕሌን ውስጥ ሰአት ስጥ የሚደርስ ጣና ወሰዱኝ። ትንሽ እዛም ደግሞ ፈታ አልኩኝ ማለት ነው። እና በጣም ደስ የሚል ነበር። ይህን ይመስላል እንግዲህ። በሌላ ቪዲዮ ውስጥ የምንገናኝ ሰላማችሁ ብዙት ይበል። ሰላም ለሀገራችን፣ ሰላም ለሕዝባችን። አበረታቶ ቤተሰብ ሼር አድርጎ እንስበርሳችን በረታታ የነበረ ቆይታ በጣም ደስ የሚል ነበር። በሌላ እስተምንገናኝ የተለያዩ ቪዲዮ እያስቆመጣለሁኝ እናንተ ደግሞ ከእናንተ ሼር እና ላይክ ኮፒ ዲዩት እያረጋችሁ አበረታቶኝ።

የሚቆጨኝ ማለት ነው እንትን ጀልባ ተቀምጬ እንትን ሳሌድ መምጣቴ ነው። ቢያንስ ያው ትኬቱ ደረሰ አፍ ደረሰብኝና በረራ ወደ አዲስ አበባ መመለሼ ወዲያውኑ ሳለ ላይ የመጣው ማለት ነው እና አሁን ሶስት ሰዓት ትመለሳላችሁ ምናምን ሲሉ እኔ ደግሞ እንትን ይልብኛል ብዬ ሳት ሻንክር ሳሌድ መምጣቴ በጣም ያው ተመልሼ ይሄዳለሁ ብዬሽ ነበር። ጊዜዋ እንግዲህ ያጭር ነበረች በቃችኝም እግዚአብሔር ደግሞ